ኦቭዩሽን ካልኩሌተር እና የመራባት የወር አበባ ዑደትን መሰረት በማድረግ እንቁላል በምትወጣበት ጊዜ፣ ኦቫሪ እንቁላል ስትለቅ የሚገመት መሳሪያ። የኦቭዩሽን ካልኩሌተር እንዴት እንደሚሰራ፣ የዑደት ርዝመት፣ ካልኩሌተሩ የወር አበባ ዑደትን ርዝመት፣ የአንድ የወር አበባ የመጀመሪያ ቀን እና በሚቀጥለው የወር አበባ የመጀመሪያ ቀን ይጠቀማል። የእንቁላል ትንበያ ኦቭዩሽን ከሚቀጥለው የወር አበባው 14 ቀናት ቀደም ብሎ ይገመታል፣ 14ኛው ቀን በ28 ቀን ዑደት። ፍሬያማ መስኮት፣ ካልኩሌተሩ በመቀጠል የእርስዎን ፍሬያማ መስኮት ያሰላል፣ ይህም አብዛኛውን ጊዜ እንቁላል እስከ መውለድ ባሉት አምስት ቀናት ውስጥ እና እንቁላል የሚወጣበትን ቀን ይጨምራል። ኦቭዩሽን ካልኩሌተርን እንዴት መጠቀም እንደሚቻል፦ የመጨረሻውን የወር አበባውን ይመዝግቡ። የመጨረሻውን የወር አበባ የመጀመሪያ ቀን ያስተውሉ። የዑደቱን ርዝመት ይገምቱ፣ ከወር አበባው የመጀመሪያ ቀን ጀምሮ ቀጣዩ ከመጀመሩ በፊት ያለውን ቀን ይቁጠሩ። ውሂብዎን ያስገቡ፣ የመጨረሻውን ክፍለ ጊዜ ቀን እና የዑደቱን ርዝመት ወደ ኦቭዩሽን ካልኩሌተር ያስገቡ። ፍሬያማ መስኮት፣ ካልኩሌተሩ እንቁላል መወለድን ይገምታል ከወር አበባው 14 ቀናት ቀደም ብሎ እና የመራቢያ ቀናትዎን ያሳያል ከአምስት በፊት እና ከእንቁላል በኋላ አንድ ኦቭዩሽን ካልኩሌተር ወንድ ወይም ሴት ልጅ? የእንቁላል አስሊው ጾታን አይተነበይም። ይሁን እንጂ ፍሬያማ መስኮት እና እንቁላል የመውለጃ ቀናት ለወንዶች ወይም ለሴቶች ፅንስ እንዲፈጠር አስተዋጽኦ ያደርጋሉ። ለም ቀናቶች ለህፃን ወንድ ልጅ ካልኩሌተር በሼትልስ ዘዴ መሰረት ወንድ ልጅን ለመጸነስ ከእንቁላል ጋር ቅርብ ግንኙነት ያድርጉ፤ ፈጣን ስፔረም ወደ እንቁላል የመድረስ እድላቸው ከፍተኛ ነው። ሴት ልጅን ለመፀነስ እንቁላል ከመውጣቱ ከጥቂት ቀናት በፊት የግብረ ሥጋ ግንኙነት ያድርጉ፤ ዘገምተኛች ስፔረም ረዘም ላለ ጊዜ የሚቆይ እና እንቁላሉን ያዳብራል። ፅንሰ ሀሳብ ማስያ አስማቱ መቼ እንደተከሰተ እያሰቡ ነው? የማለቂያ ቀንዎን፣ የመጨረሻ ጊዜውን ወይም የግብረ ስጋ ግንኙነትን ቀን ያስገቡና የመጸነስ ዕድሎን በሰከንዶች ውስጥ ያግኙ! ምርጥ የኦቭዩሽን አስሊዎችን የት ማግኘት ይቻላል? እንደ ዌብ ኖድ ያሉ የመስመር ላይ ድር ጣቢያዎች፣ የሞባይል አፕሊኬሽኖች፣ እንደ ፍሎ፣ ክሉ ወይም ኦቪያ ያሉ ከፍተኛ ደረጃ የተሰጣቸው መተግበሪያዎችን ለሳይክል ክትትል እና እንቁላል ትንበያ ያውርዱ። የመራቢያ ባለሙያን ያማክሩ፤ ስለ የወር አበባ ዑደትዎ ወይም የመራባትዎ ስጋት ካለብዎ ለግል ብጁ ምክር ሁል ጊዜ ከጤና ባለሙያ ጋር መማከር ጥሩ ነው። ቴሪ ቴና ዋይክ ሴር ኮሜን ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።